ሰላም ተነስተ የደቡ ሜድ ስብስብ ህክምና እርሶችን ወደ ተግባራዊ መከመን ከፋፍለበት እንደተለመደው ስለ ጤናችሁ አዘጋጅ ሻክም ደቡብ። ዛሬ ሻይን በየቀኑ መጠጣት የሚሰጠን የጤና ጥቅሞች እናያለን። በየቀኑ ሻይን የሚጠጡ ሰዎች የልብ ጤናቸውን እንደሚጠብቅ፣ አእምሮን እንደሚያፈሰግ እንዲሁም ደግሞ በሽታ መከላከል ስርዓትን እንደሚያሳድግ ያውቁ ኖሯል? ቆይ ግን ብዙ ሻይ መጠጣት ለሰውነታችን ላይ ምን አይነት አደጋዎች ሊያስከትል ይችላል? በሻይ በርት ጀርባ ያለው እውነታ አብረን እናያለን። አብራችን ቆይ። እንደተለመደው ደቡሜድን ሼር፣ ሰብስክራይብ፣ ላይክ በማድረግ ቤተሰብኑ እንዳለን። በመጀመሪያ ላይ የምናገኘው የአንቲ ኦክሲዳንት መበልጸ። እንግዲህ ሻይ በአንቲ ኦክሲዳንት የበለጸገ ነው ሲባል በውስጡ ሶስት ውህዶችን ይዟል። የመጀመሪያው ካቴኪን ነው። ሁለተኛው ደግሞ የቴአፍላቪን ነው። እንዲሁም ደግሞ ቴአሩቢጂንስ። እነዚህ ሦስቱ ውህዶች ናቸው ወይም ደግሞ ፍሎፍሎች ናቸው። ጥቅማቸው ምንድነው ሲባል ለምሳሌ የካቴኪን ጥቅሙ ምንድን ነው ሲባል አንቲኦክሲዳንት ፓወር ሃውስ ተብሎ ይጠራል። ይህም እርጅናን እና ስር የሰደደ በሽታን የሚያስከትሉ ጎጂ ፍሬ ራዲካሎችን በማቅዳት ይታወቃል ማለት ነው ጤናን ይጠብቃል። የልብ ጤናን እንዴት ይጠብቃል ሲባል የደም ግፊትንና መጥፎ ኮሌስትሮል ወይም ደግሞ ኤልዲኤልን በመቀነስ ይረዳል። እንዲሁም ደግሞ ከካቴኪን ሌላ ጥቅም ምንድን ነው በሻይ ውስጥ ያለው ሲባል ክብደትን ለመቆጣጠር ሜታቦሊዝምን በማሻሻል የምግብ መፈጨት ስርዓትን ያስተካክላል ወይም ደግሞ ባላንስ ያረጋል ማለት ነው። ስብንም ለማቃጠል ይረዳል። እንዲሁም ደግሞ የአንጎል ጤናን ይደግፋል ሲባል የአንጎል ሴሎች ላይ የሚደርሰውን ጉዳት ሊጠብቅ ይችላል ይህም ማለት ለአልሳይመርና ለፓርኪሰን የመጋለጥ እድላችንን ይቀንሳል ማለት ነው። እንዲሁም በጸር ቫይረስና በጸር ባክቴሪያ ኢንፌክሽኖችን ለመዋጋት በሽታ የመካከል የመከላከል ስርአትን ይደግፈዋል ማለት ነው። ደግሞ በሁለተኝነት ደረጃ በሻይ ውስጥ የሚገኘው ውህድ ደግሞ የቴአፍላቪንስ ነው። ቴአፍላቪንስ እንግዲህ በሻይ ቅጠሎች ውስጥ የሚገኝ ውህድ ነው። ይህም ኮለስትሮልን ይቀንሳል። ኤችዲኤልን ጥሩ ኮለስትሮል ሌቭልን ይጨምራል። እንዲሁም ደግሞ መጥፎን ኤልዲኤልን ይቀንሳል። እንዲሁም ደግሞ ጸረ ካንሰር ነው ወይም ደግሞ ጸረ ነቀርሳ ነው። ይህም ማለት እብጠቶችን ይቀንሳል። የእጢዎችን፣ የካንሰር እጢዎችን እድገት ይገታል። እንዲሁም ደግሞ ዲኤንኤዎችን ለመጠበቅ ይረዳል ማለት ነው። እንዲሁም ደግሞ ጸረ ኢንፌክሽን ወደ ስር የሰደዱ በሽታዎች የሚያመራውን እብጠት በመቀነስ ይታወቃል። እንዲሁም የቆዳ ጤናን ይጠብቃል። ያ ማለት ኮላጅንን ይደግፋል እንዲሁም ደግሞ የኦክሳይድ ጉዳት የሚደርሰው ጸረ እርጅናን ይዋጋልናል ማለት ነው። በሶስተኛ ደረጃ በሻይ ውስጥ ከሚገኙ ውህዶች ውስጥ ቴአሩቢጂንስ ነው። ቴአሩቢጂንሶች ደግሞ ጥቅማቸው ምንድን ነው ሲባል የአንጀት ጤናን መጠበቅ ነው። እንዲሁም ደግሞ የአንጀት ጤናን ይጠብቃል ሲባል በአንጀታችን ውስጥ የሚገኙ ኖርማል ባክቴሪያን ኖርማል ፍሎራዎችን አንጀታችን ላይ ያለው ለምግብ መፈጨት የሚያገለግሉ ባክቴሪያዎችን ይጠ ለማገዝ ወይም ደግሞ እንደ ምግብ ሆኖ ይረዳል ማለት ነው። ደግሞ የምግብ መፈጨትን ስርዓት ያስተካክላል። ያም ማለት የሆድ ድርቀትን የሆድ ቃል የሚፈጥረውን እብጠት ወይም ደግሞ ኢንፍላሜሽን ያስወግዳል፣ እብጠትን ይቀንሳል ማለት ነው። ከመለስተኛ እስከ ኃይለኛ የሆነ ማነቃቂያ ነው። ይህም በካፊን የበለጸገ ነው ማለት ነው። ያ ማለት የበሽታ መከላከል ስርዓትን ያስተካክላል። እንዲሁም ደግሞ ጠንካሬውን ስተረ ተዋሲያን ተዋጊ ነው ማለት ነው። በሁለተኛ ደረጃ ደግሞ ሻይ ከሚሰጠን የጤና ጥቅሞች ውስጥ የልብ ጤናን ማስተካከል የልብ ጤናን አስተካክላል ሲባል የመጀመሪያው ጥናቶች እንደሚያሳዩት ከሆነ በቀን ከሶስት ከሶስት ኩባያ ሻይን መጠጣት ኤልዴል ወይም ደግሞ መጥፎ ኮለስትሮልን ይቀንሳል ይህም ደንብ አምባ ስለሆነ ያሻሽላል፣ የደምገን ይቀንሳል። በሶስተኝነት ደረጃ ደግሞ ከሻይ የምናገኘው ጥቅም ደግሞ የአንጎል ጤናን ማበረታታትም ደግሞ የአእምሮ ማነቃቃት ነው። ይህም ከቡና ጋር ተደባብቆ በተለይ መጠቀም ካፊንና የኤልታኒንም ይይዛል። ይህም ማለት የማስታወስና ትኩረታችን ያሻሽላል ወይም ደግሞ እንዲሁም አምሯችን ንቁ ሆኖ ስራዎችን እንዲሰራ ትኩረት እንዲያደርግ ይረዳል ማለት ነው። በአራተኛ ደረጃ ደግሞ ሻይ ከመሰጠን የጤና በረክቶ ውስጥ የምግብ መፈጨት ጤና መደገፍ፣ ይህም በሻይ ውስጥ የሚገኙ ፕሎፍሉንስ እንደ ሎክታ ባሲለስ ያሉ ባክቴሪያዎች እንዲሁም ደግሞ ቢፊ ባክቴሪያ ያሉትን ጥሩ የአንጀት ባክቴሪያዎችን እንደ ምግብ ሆኖ ያገለግላል። ያ ማለት ሰውነታችን በብዙም ጉልበት ሳይወጣ። በሰውነታችን ውስጥ የምንመገባቸው ምግቦች በሰውነት አብዞርብ እንዲሆኑ ወይም ደግሞ ወደ አንጀት እንዲሳቡ ይረዳል ማለት ነው። እንዲሁም ደግሞ በአምስተኛ ደረጃ የክብደትን ያስተረዳል፣ ክብደት ለመቀነስ ያገለግላል። እንዴት ከተባለ በሻይ ውስጥ ያሉ ውህዶች ስብን የመሰባበር ኃይል አላቸው፣ እንዲሁም ደግሞ ሜታቦሊዝም የማበረታታት ኃይል አላቸው። በጊዜ ሂደት ሰውነታችን ስብ በትንሹ እንዲቀንስ እንዲቃጠል ይረዳል ማለት ነው። በስድስተኛ ደረጃ ደግሞ በሽታ የመከላከል ስርዓትን ይደግፋል። ሻይን ከተባለ ከምግብ በኋላ ያለውን ኢንሱሊን የመጨመር ስርዓቱም ኢንሱሊን ባላንስ ያደርጋል። በተለይ አይነት ሁለት የተባለው ስኳር በመቀነስ እንዲሁም ደግሞ በማስተካከል ባላንስ ለማድረግ ያገለግላል ማለት ነው። ኢንሱሊን ሌቭል አፕ ስለሚያደረግ ማለት ነው። እንዲሁም ደግሞ በሰባተኛ ደረጃ ካንሰርን የመከላከል ባህሪያ አሳይቷል ይሄ በጥናት ላይ ያለ ቢሆንም ግን ካንሰርን እንደሚቀንስ ሳይንቲስቶች አሁንም ድረስ ጥናት እያደረጉበት ያለው ነው ማለት ነው። በተለይ የቴአፍላቪኖች እና የካቴኪኖች ከላይ ጠቀስናቸው ጸረን ካሰር ባህሪ ስላላቸው በቤተ ሙከራዎች ውስጥ በጥናት ላይ ያለው ያም ማለት እብጠትን የመቀነስ ባህሪ ስላላቸው የካንሰር እጢዎችን ይቀንሳሉ፣ እንዲሁም ደግሞ እብጠትን ለመቀነስ ይረዳሉ ማለት ነው። በስምንተኛ ደረጃ ደግሞ የአጥንት ጥንካሬን ይጨምራል። ለዘም ያለ ጊዜ ሻይ የሚጠጡ ሰዎች በተለይ በሴቶች ላይ ከፍተኛ የሆነ አጥንት ድጋፍ አሳይቷል። ያ ማለት ለአጥንት ጥንካሬ ያገለግላል ማለት ነው። እንደ ማስጠንቀቂያ ደሞ ስናይ፣ በመጨረሻ እንደ ማስጠንቀቂያ፣ ከመጠን በላይ ካፊን መውሰድ፣ በሻይ ውስጥ የሚገኘው ካፊን እነዚህ ሊያስከትል ይችላል፦ እንቅልፍ ማጣት፣ ራስ ምታት፣ ጭንቀት፣ የልብ ምት መጨመር፣ ስሜታዊ በሆኑ ሰዎች ደግሞ ሱስ የነበረባቸው ሰዎች ከሱስ ተመልሶ ሻይን በሚጠጡበት ጊዜ የወድ ርቀትን ሊያስከትልባቸው ይችላል። እንዲሁም ደግሞ ከምግብ መፈጨት ስርዓት ጋር ባላንስ አለመሆን ሊገጥማቸው ይችላል። ስለዚህ ከመጠን በላይ መውሰድ አስፈልግም። እንዲሁም ደግሞ ከአይረን አብዞርቬሽን ጋር ተያይዞ የአይረን አብዞርቬሽን ሊቀንስ ስለሚችል፣ በዚህም የተነሳ ሻይ በብዛት መጠቀም አስፈልግም ማለት ነው። በቀን ከሁለት እስከ ሶስት ብቻ። ደቡ ሜድ እናመሰግናለን። መልካም ጊዜ።